እንዴት ናችሁ? እግዚአብሔር ከድንገተኛ አደጋ ይሰውረን። በአብርሽና በባለቤቱ የተከሰተውን ነገር ያልሰማ ያለ አይመስለኝም። አብርሽ የቄራው ያው ሚዲያ ላይ በጣም ታዋቂ ነው። ረጅም ዓመት ሚዲያ ላይ የቆየ ነው። ቲክቶክም ላይ ሆነ ዩቱብ ላይ ፌስቡክን ላይ ጭምር በፊት ጀምሮ ይታወቃል። ብዛት አረብ ሀገር ላሉ እህቶች ድምፅ ሲሆን ሲያጠፉም ሲገስጽ ያልሆነ ነገር ሲያይ የሚናገር ልጅ ነው። በዛ ንግግሩ ነው ሁሉም የሚያውቀው። በእርግጥ የሚደግፉታሉ፣ የማይደግፉታሉ፣ የሚወዱታሉ፣ የማይወዱት እንዳሉ ሆኖ ያኔ በዛት ጊዜ አብርሽን ማቀው አረብ ሀገር ላሉ ሁቶች ሲጮህ ነው። ያልሆነ ነገር ሲያይ ማለት ምስኪኗ ቤት ውስጥ ያለችው ስርዓቷን ይዛ በአንቺ የተነሳ እንዴት ትሰደባለች፣ ምናምን እያለ እንደዚህ አይነት ነገሮችን ሲገስጥ ነው የምናቀው ማለት ነው እንግዲህ፣ አብሮሽ ላይ የተከሰተው ነገር ምንድ ነው? የሚኖረው ቤሩት ነው። የመኪና አደጋ ደርሶባቸው ነበረ። የሚሾፍረው ሌላ ነው። አደጋው ተከስቶ የአብሮሽ እግዚአብሔር መስከን ደና ነው፣ ግን ባለቤቱ በጣም ተጎርታለች። ኦልሞስት አራት ኦፕሬሽን ተደርጎላት እቤት ተመልሳ ከመጣች በኋላ ድጋሜ ኩላሊቷ ፌል አድርጎ ፌንት ነቅላ ሆስፒታል ገብታ፣ በሚያሳዝን ፎቶ እንዴት ያሳዝናል! ተለቋል ሚዲያ ላይ በሚያሳዝን ኩርምትምት ብላ ተመልክተናታል። እና በጣም ነው ያዘንኩትኝ። ለምን አሁን ታይታችሁ በቃ በቅስፈት ህይወታችሁ እንደዚህ ይሆናል። እንግዲህ ችህት የአብርሽ ባለቤት መኪናው አደጋ ደረሰባት። ኦኬ፣ ተሻላት አገገመ ተብሎ ወደ ቤቷ ስትመለስ ከዛው ተከትሎ ሌላ ነገር መጣባት ማለት ነው እና ድንገተኛ ነገር እጅግ በጣም ያሳዝናል። እና ያው እገዛ አድርጉልኝ ብሎ ነው ሚዲያ ላይ የወጣው። እውነት ሁላችሁም ከጎኑ ብትቆሙ ጥሩ ልጅ ነው አብርሽ። በነገራችን ላይ አረብ ሀገር ላሉ እህቶች እውነት ለመናገር ይናገራል። ንግግሩ ብዙም ደስ ላይል ይችላል በጣም ሊያበዛውም ይችላል ግን ደግሞ ከቅንዓት የተነሳ ነው እንደዛ የሚያደርገው። እኔ ስረዳው አረብ ሀገር ላሉ እህቶች ካለው ቅንዓት የተነሳ ነው እንጂ የፈለገሽ ተንዘላዘይ ጨዋ ስሙ አይጥፋ ምን አገባኝ ብሎ ማለፍ ይችላል። ግን በቃ አንዲት ሚዲያ ላይ ያልሆነ ስነ ምግባር የምታሳይ ሴት በሷ የተነሳ አረብ ሀገር ያለች ሴት በሷ የተነሳ ለምን ሌላው ይሰደባል። ብዛት በዚህ ጉዳይ ነው እሱ ይጣለው። ብዛትም ሰዎች መልስ የሚሰጡት ምን አገባህ በሚል ነው። እኔ ግን ያው ከቅናት የተነሳ ነው ብዬ ነው ምለው። ለምን በጣም ምስኪን ለፍተው የሚያድሩ ሲጀመር ደጅን ማያቁም እህቶች አሉ። በዛ የተነሳ ግን በስም አረብ ሀገር በምትኖር ሴት ያቺ ምስኪን ትሰደባለች። ስማችን የማያምረው ለዛ ነው። ብዛት ጊዜ ስማችን አያምርም። እንደውም ሰሞኑን አንድ ልጅ ሀቢባ ቤት ገብቶ ትዳር እፈልጋለሁ አረብ ሀገር ያለ ሴት ከሆነች እድሜዋን መስፈርት አስቀምጦ ቆንጆ፣ በጣም ቆንጆ ከሀያ አመት እስከ ሀያ አምስት አመት ምናምን ብሎ መስፈርት አወጥቶ ነበር። አሜሪካስ ሲባል እስከ አርባ ዓመት ብትሆን ምንም ችግር የለም። አስባችሁታል? ይሄን ያህል መፍቱ ነው። በነገራችን ላይ መፍቱ ነው። አንድ ሰው የፈለገውን መምረጥ የፈለገውን መጣል ማንሳት መፍቱ ነው። ይሄ የግል ምርጫው ነው። ግን ለአረብ ሀገር ያላቸውን አመለካከት ተመልከቱ። ያ ልጅ አይደል ሲወዳደር አረብ ሀገር ያሉ ፍቶች ናቸው፣ ሰፖርት ሲያደርጉት የነበሩት ስጦታ ሲሰጡት የነበሩት ሰው። ግን ምን አለ? በጣም ቆንጆ ላይክ መስፈርት ብሎ እንኳን ቢያስቀምጥ እኔ ጥሩ ነው ብዬ የምለው ያው፣ አረብ ሀገር ምስኪን ናት። የአረብ ሀገር ሴት ብዙ የተመችቷቸው የሚኖሩ አሉ፣ ግን ደግሞ ብዙ ተመችቷቸው ሳይመቻቸው ህይወታቸውን የሚያሳልፍ ወድሜያቸው በሰው ሀገር የጨርሱ ኢትዮጵያ ሄደው ጥሩ ኑሮ መኖር የሚፈልጉ ምናምን አሉ። ሰው እንደዚህ አይነት ምርጫ ለዝች ሴት ቢሰጥ ሜቢ ሊከበር ይችል ነበረ። ለምን አሜሪካ ያለች ማንም ይፈልጋታል። እሱም እንዳለው እሱ ወጣት ነው ኦልሞስት 27 28 የሆነው ነው። ግን የመረጣት ሴት እስከ አርባ ችግር የለበትም ባትወልድ እስከ ማለት ነው የደረሰው ሰው የአረብ ሀገርን ሴት ምን ያህል እንደ እንትን እንዳላት መፍቱ ቢሆንም ማለት ነው። እና አብርሽም ይሄ ይሄንን እያየ ነው የሚናደደው። አረብ ሀገር ያለች ሴት ለምን ሰው መጫወሻ ትሆናለች? ለምን ገንዘቧ ይበላል? በቃ እንደዚህ እንደዚህ አይነት ነገር ነው። ብዙ ሰዎች የሚጠሉት በዚህ የተነሳ ነው። ያው ንግግሩ ብዙም ጩኸቱ በማያገባው መግባቱ ምናምን ያለው ነገር ያለ ሆኖ ግን እኔ ከቀንአት አንጻር ነው መወስደው እና የደረሰበት ነገር በጣም ያሳዝናል። እግዚአብሔር ይማራት ባለቤቱን። አትታወቅም ሚዲያ ላይ እኔ እንደውም በጣም ነው የሚገርመኝ፣ እሱ የሚዲያ ሰው ሆኖ እንዴት እሷ ትታወቅም የሚለው ማለት ነው። እና በጣም ያሳዝናል እና የደረሰበት ነገር ይሄ ነው። ሁላችሁም ከጎኑ ብትቆሙ። ነገበኛ ላይ የሚከሰት ነው። አሁን ታይታችሁ እንግዲህ፣ አሁን እሱ ጋር የገጠመው ምንድ ነው፣ እሱ እንኳን እየሾፈር አይደለም፣ የሚሾፍረው ሌላ ሰው ነው። ሌላ ሰው ሆኖ ነው እንትን ያለ የደረሰባቸው። እሱ ደግሞ ደህና ነው እንጂ የሁሉ አደጋ የደረሰው በባለቤቱ ቤቱ ላይ ነው። እሱ በጣም ሙሉ ለሙሉ ጤነኛ ነው። ኦልሞስት አራት ቀዶ ጥገና ነው ያደረገችው። ያለችበት ሁኔታ በጣም ያሳዝናል። በፎቶ ተለቋል። በጣም ሐዘን ውስጥ ነው። ሐዘን ውስጥ ብቻ ሳይሆን ድንገት የተከሰተ ነገር ስለሆነ እርዳታም ምናምን አይነት ነገር ሲናገር ሰምቼዋለሁ። አይ ቲንክ ዛሬ ነው እርዳታው ሶስት ሰዓት ሲሉ ሰምቻለሁ። በኢትዮጵያ ይመስለኛል። በኢትዮጵያ በኢትዮጵያ ሶስት ሰዓት ማለት በኢማራት አስር ሰዓት በሳውዲ ዘጠኝ ሰዓት ማለት ነው። እና ሁላችሁም አንድ ምንድን ነው አንድ ሀምሳ ሎሚ ለአንድ ሰው ሻክሙ ነው፣ ለሀምሳ ሰው ደግሞ ጌጥ ናት። አንዳንድ መያዝ ማለት ነው። ስለዚህ ለብዙ ሰው ቢሆኑ ችግሩ ይቀረፈለታል። ማለት እሱ ከሚያደርገው አንፃር፣ ሚዲያ ላይ በዘር ገብቶ አይሳደብም። እህቶችን ሲያንቋሽሽ አይተ ነው አናቅም። በቃ ብቻ እኔ በመልካም ነገር ነው የማየው። እርዳታውን ላይ ይሳተፋል፣ ሰዎችን ያሰባስባል፣ ሰዎች እንዲረዱ ማለት ነው። ጥሩ ልጅ ነው ማለት ነው። ለምሳሌ ሚዲያ ላይ ተሳዳቢ የአረብ ሀገር ሴትን የሚያንቋሸሽ ቢሆን፣ ትናንትና አንቋሸሸ፣ ዛሬ ከኛ እርዳታ ፈልጎ መጣ ሊባል ይችላል። ግን እሱ እንደዚ አይነት ልጅ አይደለም። እውነት ለመናገር በማያገባው ገብቶ ይናገራል። አዎ ይናገራል። ግን እጅግ በጣም ጥሩ ልጅ ነው። ካለው ቅንዓት የተነሳ ነው። በቃ አንድ ሰው እህቱን ካከበረ አስቡት እሱም አረብ ሀገር ነው የሚኖረው። የአረብ ሀገርን ልፋት ያውቃል፣ የአረብ ሀገርን ድካም ያውቃል። መዳሞች እንዴት እንደሚያደርጉ ቤት ውስጥ ያውቃል፣ ይሰማል ሰው። ከዛ አንጻር እህቶቹን እንዴት ሪስፔክት እንደሚያደርግ እንዴት ሪስፔክት እንዲደረጉ የሚያደርግ ልጅ ነው እና በደረሰበት ነገር አንጀቴን በልቶኛል። የእውነት ላይክ አንዳንድ ጊዜ አይገባውም የምትሉት አይነሳው ነው ምክንያቱም ሰው ሲረዳ እንጂ ለእርዳታ ሲመጣ አናውቀው፣ እሱን እና አሁን ያው በደረሰበት ችግር እርዱኝ አግዙኝ እያለ ነው እና የምትችሉ ብታግዙት ብተባበሩት፣ እግዚአብሔር ይማራት ባለቤትህን። እውነት በጣም ነው እጅጋንጀት የሚበለው። በቃ ይሄ ነው አሳዝኖኝ ነው የእውነት። ማለት በቃ የሰው ልጅ ለካ እንዲህ ነን። ዛሬ ታይተን ነገ እንጠፋለን። ሁለት ሆነን እራሱ አንዳችን ወዴት እንደምንሄድ አንዳችን ደግሞ ወዴት እንደምንሄድ ብሎ አናውቅም። በቃ ቅስፈታዊ ነው ሁሉም ነገር ማለት ነው እና ከእነሱ ራሱ ብዙ ነገር እንማራለን። ለካ ዝም ብለን ነው ሚዲያ ላይ እንትን የምንለው ለታይታ ምን ሆነው ቀን እንደዚህ በቅስፈት ላይክ እንዴት ነው ከነበርንበት ወርደን እንደዚህ የሰውን እጅ የምንጠብቅም ሰዎች እንሆናለን። በደረሰው ነገር ማለት ነው እንግዲህ ያስቡት። እሱ ሲያግዝ ነው የምናውቀው ምን ሲል ነው የምናውቀው፣ ግን አሁን እንደዚህ አይነት ነገር ገጠመው ማለት ነው እና እግዚአብሔር ይማረው፣ እግዚአብሔር ይርዳው። በተረፈ ደግሞ እህቶችክ እንደማሳፍሩ ከእርግጠኛ ነው ይማራ ምን ለምን ካደረግክላቸው አንጻር ማለት ነው ድምፅ ከሆንካቸው አንጻር እንደ ወንድም በጣም ኮስተር ብለህ ከተናገርክላቸው አንጻር ያው እህቶችክ ጥለው እንደማይጥሩ በእርግጠኛ እኔ ደስተኛ እንደምትሆን ማለት በሚያግዙህ ማለት ነው። ምክንያቱም ብዛት ጊዜ እርዳታ ቦታ የሚሳተፉት አረብ ሀገር ያሉ ህቶች ናቸው። ይሄን ማንም ያውቃል። በእርግጥ ሁሉም ያግዛሉ ማለት ሳይሆን ይብል ጦቹ በደሞ ዛችሁ ላ ቀጠሮ የሚያስይዙ አሉ። ደሞዜ በዚህን ቀን ነው አስገባለሁ ብለው ቀጠሮ የሚያስይዙ እህቶችን እንመለከታለን። እነ ሀቢባ ቤትም የትም ቦታ እኔ አረብ ሀገር እህቶች ናቸው ሲሳተፉ የማየው በደንብ ማለት ነው። እና አሁንም ይሄ የአረብ ሀገር ወንድማችን ያው እሱ ከእናንተ ገዛ ፈልጋለሁ ካለ ግድ ይላል። ለምን እሱም እንደዚህ አይነት ሰው ስለሆነ አጋዥ ስለሆነ በወደቀ ሰዓት ደግሞ እህቶቹ አለው እንደምትሉ ተስፋ አለኝ። እና እግዚአብሔር ከአንተ ጋር ይሁን፣ እግዚአብሔር ይማርልክ። ባለቤትህ የእውነት እጅግ በጣም የምታሳዝናት፣ አኳኋኑ ያሳዝናል። ያለችበት ሁኔታ ከአንዱ ተላቀቁ ስትል ሁለተኛ ደግሞ ይሄ መምጣቱ፣ በአሁኑ ሰዓት ደግሞ ኩላሊት በሽታ በጣም ከባድ ነው በእውነት። እና እግዚአብሔር ይማራት።